አላህ ካንታ ያራቃቸው አንተ ያላየህባቸው ነገር እሱ ስለያየባቸው ነው አልহামዱሊላህ በል ሰላም አለይኩም ወራህመቱላሂ ወበረካቱ ውድነ የተከበራችሁ የቻናል የቤት ሰዎች እንዴት ናችሁ ሰላም ናችሁ ወይ ነላ አልহামዱሊላህ ረቢላ አለሚን ሰላም ነው ሽክሩ አልহামድ እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እህቶች ማለት ነው ውድ ሀገር የልጆች ኢትዮጵያኖች ማለት ነው። እንግዲህ አረብ ሀገር ያለነውን ነው የሚመለከተው ማለት ነው። እንግዲህ በመላው አልልም ሳውዲ አረቢያ ያለነውና እና ያለነው ብቻ ነው ማለት ነው። እንግዲህ የሰሞኑ አዋጅ እንደምታዩት ኢቃማ ሁሩ ወይም ደግሞ በላቅ ከሰውያ ከሰዎቻችን ጠፍተን የምንሰራ ሰዎች ማስተካከል ትችላላችሁ፣ ከፊል ፈልጋችሁ ተብለናል ማለት ነው። እና እሱ እንዳለ ሆኖ አብዛኞቻችን ደግሞ ያው የከፊላችን ቁጥር የቃማ ያለዋጣልን ሰዎች አለን እና ደስታችንን ሳናጣጥም ያው ብሩ እንዳለ ሆኖ በነገራችን ላይ ብሩ እንደ ኖርንበት የ ስድስት መቶ ብር ታስበን እንደ ኖርንበት 10 አመትም ኖር 5 አመትም 12 አመትም 20 አመትም ብንቆይ በኮንትራት የመጣን ሰዎች ስድስት መቶ ብር ሂሳብ ይጠበቅብናል፣ በአመት ማለት ነው። ከዛ እንደገና 2000 ብር እንደገና አለ። ከዛ 1000 ብር ደግሞ ቅጣት አለብን። በአጠቃላይ እንደው በአጠቃላይ 10 ሺህ ሪያል ያስፈልጋል። ይሄ ሁሉ ምንድነው? ለመንግስት የሚገባ ማለት ነው። እና ደግሞ የእንትን ደግሞ ማለት ነው እንግዲህ የከፊል የምታደርጉበት አሁን ለምሳሌ እኔ ከተሳ አካባብዬ በመክተብ ወይም ደግሞ በውጭ ነበር እና ላደርግ ያደረኩት እነሱ ደግሞ እንግዲህ ወይ ሶስት ሺ ብር ወይ ሁለት ሺ ብር ይላሉ። አልሓሰብ እንግዲህ ከዛ በወር እንደገና ደግሞ ሶስት ሶስት መቶ ብር ይጠበቅብናል። ይሄ ሁሉ እንግዲህ ሲደማመር ወደ አስራ ምናምን ሺ ብር ገባ ማለት ነው። እሱ ብቻ አይደለም ችግሩ ሐባቢ ይህንን የሚያደርግ ሰው አሁን እኔ ይቃማ ስላልወጣ ይቃማው ስላልወጣ በአሁኑ አዋጅ ላይ እኔ ላይ ያካትት ይችላል። ግን አንዳንድ ሰዎች በብር ይወጣል፣ በብርሽ ማውጣት ትችያለሽ ምናምን ነው የሚሉኝ እና አንዳንድ ጊዜ ሳስበው ወይ ብር ይኖራችሁ፣ ወይ ሰው ይኖራችሁ የሚለውን ነው እኔ የተገነዘብኩት ማለት ነው። በእያንዳንዷ እንቅስቃሴ፣ በእያንዳንዷ ነገር ላይ ገንዘብ በቃ። ፓስፖርት ለማውጣት በሉ በቃ፣ ኮፒ ለማውጣት በሉ ብር፣ የሆነ ነገር በሉ ብር፣ የሆነ ነገር ወይም ደግሞ በሉ ብር፣ ያ ብር ያሰው ነው በሰው ሀገር ላይ የሚያስፈልጋችሁ። አላኩላህለን ብዙም ያክል ይሄ እዱኒያችን እንጂ አኼራችን አይደለም። አንዳንድ ጊዜ ሰፍ የምትሩበት የምትወዱት ነገር ይሆናል ብላችሁ የምታስቡት ነገር ላይሆን ይችላል። ሲጀመር የተወደደ ነገርም ሆነ ሰፍ ያላችሁበትም አላህ ካልገባበቶች ላያሳካው አይችልም። ምክንያቱም ውድ ሀገሬ ልጆች በዚህ አጋጣሚ ገንዘባችሁ ላይ ፎከስ አድርጉ ገንዘባችሁን እንዳትበሉ ማለት ነው። እኔ ካሁን በፊት ፓስፖርት የጠፍቶ ነበረ እና ፓስፖርት ለማውጣት አስር ሺህ ብር ተበልቻለሁ። የኢትዮጵያም ማለት ነው። አወጣልሻለሁ የፎቶግራፍ ምናምን ብሎ እና ብዙ ልጆች እኔም ተበልቻለሁ፣ እኔም ተበልቻለሁ፣ እኔም እንደዚ ብያለሁ የሚሉ ብዙ አሉ እና እኔ በተለይ አበሻ ወንዶችን ወላሂ ነው ምላቸው ላምናቸው በጣም ሲንቴቲክ ነኝ፣ አላምናቸውም። ለምን እንደሆነ አላውቅም። እርግጥ በሚያደርጉት ድርጊት ነው። በቃ እንችላለን፣ እናረጋለን፣ ይህን ያክል ክፈሉ ይላሉ። ከዛ በውስጥ በላይ የሚያወሩት ምሳሌ በቴሌግራም የሚሆን በተለያየ የሚሆን ሲያወሩት ሌላ ነው፣ ሲተገብሩት ሌላ ነው። አላህም መጅና አንዳንድ ሰዎች በቃ ተተግባራቸው በዛ ላይ ስድባቸው አላህን ፈሪ ነን፣ አላህን በቃ ከኛ በላይ አላህን የሚገዛ ያለም የሚሉ ናቸው። ከላይ ከውስጥ ግን በጣም አውዝ ቢላ ሰዎች አሉና፣ አንዳንዶቹ በቃ ዝጋ። እንግዲህ እንደምታዩት ድኩልያም ሆነ ሁሩቡም የሁሉንም ነገር ለማውጣት የፓስፖርት ቁጥርም ሆነ የኢቃማ ቁጥርም ለማውጣት አናግሩኝ። በነጻ አይደለም። ለምሳሌ አሁን የመሻዋሪ ትላችኋል። ለዛ ለመሄድ እንደገና ደግሞ የተለያየ ነገር ሊላቸው ይችላል። ያ ማለት እንደዚህ ሰው ስትልኩ ማለት ነው። ስለዚህ ያ ስለሆነ በአሁኑ ጊዜ ቀራሩ መያዝ ስለሌለ፣ በተለይ ጅዳ ላይ ማለት ነው፣ መያዝ ስለሌለ በቻላችሁ አቅም ምንድን ችግር እንዳለበት ከመጀመራችሁ በፊት ሂዳችሁ መክተበል አመን በቃ፣ ራሳችሁ በታክሲያችሁ ላጥብላችሁ ሂዳችሁ መጠየቅ ትችላላችሁ። ለምን ይህ አዋጅ ስለወጣ ማንም ሰው ሊይዛችሁ አይችልም፣ ማንም አካል ማለት ነው። ክስም ኖሮባችሁ ከሆነ እንደገና ደግሞ የሌለባችሁም ከሆነ ማውጣትም የምትችሉ ከሆነ የመጀመሪያው መክተብ ወይም ደግሞ መክተበል አመን መጠየቅ ነው፣ እንደኔ እንደኔ ማለት ነው። ያለበለዛ ደግሞ ካልተሳካ ደግሞ እስከ ዛሬ ያኖረን ጌታ ከአሁን በኋላ ደግሞ እንኖራለን። አላህ በመጨረሻችንንም አሳምሮልን ለሀገራችን ያብቃን ማለት ነው። ውድ ቤተሰቦች እኔ እርግጥ በርካታ ብር ማውጥቼ ቢሆን ይቃማ ወጣለሁ ብዬ ነበር። አሁን ሳስበው ሰውዬው ይቃማ ካላወጣ ይሄ አዋጅ ወጥቶ ይቃማውን ያላወጣ በገንዘብ እንደገና ተፍጨርጭር ወጣለሁ ማለት እንግዲህ ዋሃን በእፍኝ እንደመጥለቅ ያክል ነው ማለት ነው። ስለዚህ ያ ስለሆነ ለምን አላህ ያለው ይሆናለት። እንሰራርቼ ለምን ሀገር አልሄድም። ተማ እባክን ሀያ ሺ ሪያል አስራ ስምንት ሺ ሪያል ማውጣት ማለት ቀላል አይደለም። ያንን ይዤ ለምን ወደ ሀገር ሂጄ ከልጅ ጋር አልኖርም የሚለውን በቃ እያመነታሁ ነው ማለት ነው። እና በቃ አብዛኛውን በተለይ ያንን እንደነገርኳቸው ያን አስር ሺ ብር ከተበላ እኔ ብሩ ጎርቶኝ አይደለም። የኢትዮጵያ ብር ነው። ወንድሜ ነው ያስገባ ወላሂ ነው ምላቸው። ሀት ራሱ ሴት ናት። ከዚህ ከዚህ ሀገር የሄደች ናት። ከባሏ ጋር ተመሳጥራ የብዙ ሰው በቃ የብዙ ሰው ብሬ በላችሁ ማለት ነው። ስታዋት በቃ ፕሮፋይሏ በቃ ቁርአን ነው። ስታዋት ሙጠዋናት ተሸፈና ነው። አላህመ እጅ ና አንዳንድ ሰዎች ስለለበሱ ስለተሸፈኑ ሀቀኛ ናቸው የምንል ሰዎች ደግሞ ምናምን ምን መቶ ፐርሰንት አለ ወላሂ ስለተሸፈኑ ወላሂ ነው የምላቸው፣ ዜሮ አምስት ሰንቲም እመኑ፣ ሀቅ የላቸውም። በቃ ቢቀሩትም ልባቸው ላይ የለም በቃ የትንኝ የትንኝ ክንፍ ያክል እንኳ ልባቸው ላይ የለም። ያ ማለት አላህን የማይፈሩ ተቂላ የማያውቁ ናቸው እንጂ አሁን እሷ ሳዑዲ አረቢያ የኖርኩ ነ ብላ ነው እንግዲህ ባሏ ይሄ ሁሉ ወንጀል የሚሰራው ከአንዱ ሀያ ሺህ ብር ከአንዱ ሰላሳ ሺህ ብር ከአንዱ ምንድን የኢትዮጵያን ሁሉ ተቀብሎ በሰአቱ የሚያለቅሱት የነበረው ማለት ነው። ከዛ ደግሞ ልጅ እያሳደገች ነው። ወላሂ እኔ ብሩ ጎርቶ ሳይሆን ላይ ወፍቅሽ ነው ያልኳት በሰአቱ ሪከርድ አርጌ ላይወፍቅሽ ወፍቅሽ እንሻላት ትጠቀሚያ ዱንያ ኸይራሽን አያሳምረው ነው ያልኳት፣ ደግሞ ማያሳምርላቸው እኔ ያንን ነገር ይስተካከላል ብዬሽ ነው። እርግጥ ፓስፖርቴ ተገኘ አልሀምድሊላሂ ኦሪጂናሉ። እኔ በሰዓቱ ሰብር አለመኖሬ ነው እንጂ ሰብር ቢኖረ ኑሮ ያንን አስር ሺህ ብር ልበል አልችልም ነበር ማለት ነው። እና ውዶች የምልላችሁ ፈልጌ ነው አሁንም ደግሞ ሰብር በቃ እና ኢላሂ ሰብሪን እናንተ ከሰብረኞች ከሆናችሁ የምታጡት ነገር የለም፣ የምታገኙት ነገር እንጂ። መቸኮል ደግሞ የሸይጣን ነው። ውድ ሀገሬ ልጆች ማለት ነው። ከምንቸኩል ተቸኩላችን በስተጀርባ ጉዳት የሚያመጣብን ነገር አለ። ተቸኮል ጉዳት ነው የሚያመጣብን። ከረጋን ግን እኛ አንጎዳም ብንጠቀም እንጂ ማለት ነው። ችኮላን ለማንም አይጠቅምም ረክዘን ነው። ስለዚህ ግን አሁን በጣም ተምሬአለሁ። አንዳንድ ጊዜ ቤተሰቦቼ ብዙ ልትጎጅ የምትች በመፍጠንሽ በመቸኮልሽ ነው። ችኩል እናትሽን ታይዱኛል። እናት አባቴ እንኳ ራሱ ማለት ነው ሰው ስወድ ችኩል እላለሁ። በቃ ሰው ሲጎዳይ ደግሞ አውዙ ቢላ በቃ ያን ሰው በቃ ለማየትም ሆነ ለመስማትም ሆነ ድምፁን አልፈልግም። ያ ነገር በጣም ነው እኔ ውስጥን የሚገርመኝ። ለምን አሁን ላይ ወላሂ ሰውን እራሱ ስቀርብ ነው የምላችሁ፣ ሰውን ስቀርብ እራሱ የፈለገ አባቱ ቢሆን በቃ አላስ ያን ሰው ላም ነው በቃ ራስ እንደዚህ እኔ እንጂ አንዳንድ ጊዜ ሳስበው፣ ጥላዬን እንኳ ራሱ እፈራዋለሁ። አንዳንድ ሰው ሰው ከሰው ነው ዓይኑ ሰው ከሰው ነው፣ የታወቀ ነው። ግን ሰው ደግሞ መርዝ መሆኑን በቃ መርዝ መሆኑን እያወኩኝ መልሼ እንደገና ሰው ከሰው ነው አልንም እኔ በአሁኑ ሰዓት ላይ ማለት ነው። እና ውድ ቤተሰቦቼ፣ እንዳውም ካበሻ ካመናችኋቸው የውጭ ዜጋ ነው የሚሻሉት፣ ማለት ነው እኔ አሁን ወላሂ ነው የምላቸው ብዙ ሰዎች ሀያ ሺህ ብር ከፍለሽ እቃ ማሽና ውጭ ሀያ ሺህ ብር ከፍለሽ መውጣት ይችላል የሚሉ ብዙ ነበሩ። ግን አንድ ወዳጅ የመን ነበር እና ለብዙ ጊዜ ሰዋኪ ነው በጣም ልጅ ስትታመም ሐኪም ቤት ስጠራው በቃ ያው ኢትዮጵያን ወይ ስለሆነ እሱ የሚያገባው አማርኛም ስለሚችል ይመክረኛል። ደግሞ አላህን የሚፈራ ስለሆነ በአስር ሰንቲም ተመዳሞች እንኳ ራሱ ሲወስደኝ አንድ ብር ሁለት ብር ተጨማሪ ከመጣበት የመጣበትን ውሃ ገዝቼ በጠጣው ያንቀኛል የሚል ሰው ስለሆነ ከአሁን በፊት ይህን ያክል አውጥቼ ላወጣ ነበር። ምን ይመስላል ስለው ቀራሪ ወጥ አለ ስቡሪ ከኢድ በኋላ ከረመዳን በኋላ የሚለይ ነበር እና እንዳለውም ወጣ፣ ግን እኔ የዚህ እድል ተካፋይ ላልሆን ይችላሉ፣ ግን እሱ አሁንም ትቼ ያለሽ እንደምትቼ ያወጡ ሰዎች አሉ። እነሱን አረጋግጥልሻለሁ ብርሽን እንዳትበል ይለኛል። አብዛኛውን እሱ ነው የሚመክረኝ። አበሻን ተማከራችሁት ደግሞ ቀላል ነው። ለተወሰነ ብር ለእኛ ከሰጠሽን ቀላል ነው። በቃ እነው በነው ያኔ እንደ ደህና እንኳ አስተያየት አይሰጡም። ብር ከብር በቃ ብር ከብር ያኸይ ብር ጤናህን አይገዛም። ያ ከይ ብር በቃ ኋላስ ኢማንህን አይጨምርልህም። ቢጨምርልህ እንኳ ራሱ አንዳንድ ጊዜ እኔ ሺ ሊኖረኝ ይችላል እየሰራሁ እነዛ ሰዎች የሌላቸውስ ብላችሁ ስታስቡ በቃ የሆነ ደግሞ ያንን ምኳርጋችሁ ማያሳኳሉ እኮ በቃ። ያን ገንዘብ ተቀብሎ ብሎክ የሚያደርጓችሁ አለ፣ ያን ገንዘብ ተቀብሎ የሚሰርቧችሁም አለ። በገዛ ገንዘባችሁ ሐባቢ እና አባካችሁ እተቂላ እተቂላ ብያለሁ እኔ ማለት ነው። አላህን ፍሩ። በተለይ በስደት ሀገር ላይ ሲሆን ልታዝኑልን ይገባል እንጂ ልትበሉን አይገባም። ልታዝኑልን ይገባል እንጂ ልትበሉን። በቃ ራስ ራስ ወገን ሆኖ እኔ ስትታዩ አንዳንድ ጊዜ ለወገኖቻችን እኛ ደራሽ ነን የምትሉ ሰዎች አላችሁ ግን እናንተ ወላ ለራሳችሁ ሆድ እንጂ ደራሽ የሆናችሁት ለወገን ደራሽ ከስንት አንዳችሁ አትቆረቆርም እንደው ትንሽ ሶሻል ሚዲያ ላይ ታዋቂ የሆኑ ሰዎች ትንሽ ለስማችን ስተሄድ የሚሉ እንጂ በውስጥ ታዋቂ ያልሆኑ በቃ እንሰራለን ብለው አላህን የማይፈሩማ አዑዙ ቢላህ ሚን ሸይጣን ረጅም የፈለገ አባቱ ቢሆን አንድ ሰው ኤምባሲ ላይ የሆነ መግባት እፈልጋለሁ ካለ እኮ አይ ችግር የለውም አስተካክልሻለሁ ትንሽ ስጭኝማ ብቻ የሚል ሰው እኮ ነው ወላይ ነው የምላችሁ። እንዴው ግርም እንዴው በቃ አረ ችግር የለ ለነገ ቤቴ ባወቅኩት አቅም ለነገ እንዴው ሰራለሁ የሚል ሰው እንዴ የሌለ ታውቃላችሁ። በተለይ ሳውዲ አረቢያ ውስጥ እርግጥ የላባቸውን የዲካማቸውን አይጠቀሙ ማለት አይደለም፣ ግን አጠቃቀሙ እንደዛ አይደለም። አንዳንድ ጊዜም እኮ አዛይ መሆን አለባችሁ ውድ አገሬ ልጆች ማለት ነው እና በቃላስ በኤምባሲ ብትሄዱ ታክሲያቸውን አቁሞ አቁሞ ለመብላት በሆነ ነገር ሲመጣ ታክሲያቸውን አቁሞ አቁሞ ለመብላት እንደዚሁ እኮ ነው፣ እንደዚህ ነው። እኔ ግን የታዘብኩት ነገር እነሱ የሚገቡበት መክተብ እኛም የምንገባበት መክተብ ነው ያ ማለት የፍራቻ ነው እዚ ሀገር ላይ በነገራችን ላይ ህግ ያው ተመያዙ በስተቀር አልሀምድላ ከኢትዮጵያ የተሻለ ነው በቃ ስለ ህጉ ሲክሬት ነው ማንም ሰው አይነካችሁም ግን በቃ ልክ ነው ቃማ ይዘው ጀነት የሚያስገባቸው ይመስል የሚጠራሩ ሰዎች ናቸው ማለት እንደዚህ የሚያደርጉት ለማንኛውም ውድ የቤት ሰዎች አበዛሁባችሁ እንትቡ ለገንዘባችሁ አታስብሉ ለማለት ያክል ነው ማለት ነው። እና እኔ አሁን ለምሳሌ ስሩልን እንኳ ትተባለ ሙሉ ብሩን አልከፍልህም ራሴ ጨርሰህ በጀካ አስገባህል በኋላ ሰጠሃለሁ ብላችሁ ቀማችሁ ከወጣ በኋላ ሁሉን ነገር ሳስተካከለ በኋላ ብሩን መስጠት ትችላላችሁ ማለት ነው። ለእንደዚያ ማድረግ እንጂ የፈለገ አባቱ ቢሆን ይሄ አራት ሺህ ብር ከፍለሽ ቅድሚያ አምስት ሺህ ብር ከፍለሽ የሚላችሁ ሰው እንትን እንዳትሉ ደግሞ በከፊላችሁ ስር ያልሆናችሁ ሰዎች ማለት ነው። በውጭ ከሆናችሁ ብር ለመሰደድ ከፈለጋችሁ ደግሞ መጀመሪያ እንዳሰጡ ወይም ደግሞ ብር የሚሰድድላችሁ ሰዎች ደግሞ በባንክ የራሳችሁ ሰው መሆን አለበት ማለት ነው። የምታውቁት ሰው ለምን ያ ብር ተመላሽ እንኳ ቢሆን ይቃማችሁ እንኳ ባይስተካከል፣ ያ ሰው አውጥቶ የምታምኑ ሰው አውጥቶ ይሰጣችኋል ብራችሁ ማለት ነው። ለዛ ለከፊሌ ነው ብላችሁ ላይሰጣችሁ ስለሚችል ብራችሁ ላይ ሰዳዳ ስትሰድዱ አማና በዛ በሰውየው ከፊል ቁጥር እንዲወጣ ታድርጉ። በራሳችሁ የቃማ ቁጥር ነው መሰደድ ያለባችሁ በባንክ ማለት ነው። ያው መንግስትም ማስተካክሏል እንደዚህ አይነት ስትራጂ። ስለዚህ ይህንን ነው መጠቀም ያለባችሁ። ሀባቢ አነበነብኩባችሁ። ያው እንግዲህ ይጠቅማችኋል ብዬ ነው ማለት ነው። ይህንን ቪዲዮ ሼር አድርጉ፣ ተወደዳችሁት ላይክ ማድርጉ፣ ሰብስክራይብ ማድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ካንተ ያራቃቸው አንተ ያላየህባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል።